በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት መጋቢት 21 በዘች ቀን አምላክን ለወለደች ልመቤታችን ለቅድስተ ቅዱሳን ለድንግል ማርያም የባዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇም ቸርነት በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። ሰላም ለኪ ዘትፌጽሚ መፍቅደ ለዘሐሰሰ ቤተኪ ወለዘጎርጎደ፣ ማርያም ፍቲ እንክሳዴ ሃዲደ ዘምረትኪ ሳ ፈርፋደ፣ በበረከ ልቤ ሰግር ሰጊደ። በዚህች እምለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳ ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ ያዘጋጁለት፤ ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽታ እግሮቹን ሽቱ እየቀባች በፀጉሯ ታሸው ነበር። ጌታችንም አመሰገናት፤ እርሷ ለመቃብሬ መጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከሃሊነት ገንዘቡ ስለሆነ ምስጋና ለዘላለሙ ይገባዋል። አሚን ሰላም እብል ለዘዚያከ ብጽአተ መንገላሎ አላዛር እንተጸገብኮ ህይወተ ስመር ብግዚዮ በከመሰመርከ ዘንተ ማርታ ሜሃ ትትላክ መልእክተ ወካላታ ማርያት እቅባይከ እፍረተ በዝህችም ቀን አላዛርን ሊገሉት የካህናት አልቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዝህች ዕለት የማቱ የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም አንድ መቶ ሰማኒያ ሁለት ዓመት ኑሮ ኖህን ወለደው። ከወለደውም በኋላ አምስት መቶ ስልሳ አምስት ዓመት ኖረ። በድምር ሰባት መቶ አርባ ሰባት ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። የፈጣሪውን በረከት ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ሰማይታት ቅዱሳን ቴዎድሮስ ሩይ ወጢሞቴዎስ መመን እስለ ክሙ አጋስቴ በለተደኝ ከመቱ ሱቅኒ ለብሲ ቱንቱን አሃደ በጽግም ዋሃደ በይም እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። መጋቢት ሃያ ሁለት በዝች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳና እያሉ እንዲያመሰግኑት አድርጓል። በዚህች ዕለት የከበረው መንፈሳዊ አባት የኢየሩሳሌም የአገር ኤጲስቆጶስ አባ ቄርሎስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ከቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም